ሰላም፣ ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን እለት የሀሳብ ሌሊት ፕሮግራማችን እንሆ ተጀምሯል። የዛሬ የሀሳብ ሌሊን ፕሮግራም እንግዲህ እኔ ዮርዳኖስ ለማ ወደ እናንተ ማደርሳችን የሚሆነው በዛሬ በዋነኝነት ይዘን የመጣነው ጉዳይ እንግዲህ አሁንም ግብጽ በኢትዮጵያ ላይ የምታደርሰውን ጫናና በተለይ ደግሞ ህዳሴን ጨርሰን ወደ ቀይ ባህር ፊታችንን ካዞርን በኋላ ኢትዮጵያ የቀይ ባህር ፍላጎቷን እንዳታሳካ ግብጽ የተለያዩ እንቅስቃሴዎችን እያደረገች ትገኛለች። ከዚህ ጋር ተያይዞ እንግዲህ የግብጹ የውጭ ጉዳይ ሚኒስትር የሆኑት በድር አብደላቲን እንግዲህ ከሰሞኑን ሳውዝ አፍሪካ ኒውስ ቲወንቲ ፎር ጋር አጠር ያለው ቆይታ አድርገዋል። በዚህም ቆይታቸው ላይ እንግዲህ በተለይ ደግሞ ግብጽ በቀጠናው ማለትም በአፍሪካ ቀንድ ላይ በርካታ ስራዎችን ትሰራለች፣ እንደዚሁም የተለያዩ እንቅስቃሴዎችን በማድረግ ስራዋን ትሰራለች ብለዋል። ነገር ግን ቀጠናው ላይ ሁሌም ግብጽ መገኘቷ ለኢትዮጵያ ትልቅ ችግር እና እንከን እንደሆነች ትቀጥላለች። ግብጽ እንደምትለው የቀጠናውን ሰላምና ማረጋጋት ማምጣት፣ እንደዚሁም ለቀጠናው አስፈላጊ መሰረተ ልማቶች ማሟላት ነው ትላለች። ነገር ግን እውነታው እንደዛ አይደለም። በዛ በተለየ መልኩ ግብጽ የቀጠናውን ሰላምና ለመረጋጋት ከሚያውኩ ሀገራት ዋነኛዋና ግንባር ቀደሙ ነች። ከዚህ ጋር ተያይዞ እንግዲህ የውጭ ጉዳይ ሚኒስተሩ እንደዚሁም ደግሞ በኢትዮጵያ በኤርትራና በግብጽ መካከል ያለው ያልተገቡ ሁኔቶችን በሰፊው የምንመለከት ነው የሚሆነው። ግብጽ አሁንም የቀጠናውን ሰላምና ለመረጋጋት ከመረበሽ ወደ ኋላ አላለችም። ይህንንም ለማድረግ እንግዲህ የተለያዩ እንቅስቃሴዎችን አድርጋለች። በተለይ ታላቁ የኢትዮጵያ ሕዳሴ ግድብ ከመጠናቀቁ በፊት የተለያዩ ችግሮችን ስታመጣና ኢትዮጵያ ላይ በርካታ ጫናዎችን አመጣለች። ለነዚህም እንደማሳያ ኢትዮጵያ ውስጥ ለሚደረጉ ለእያንዳንዱ የውስጥ ግጅቶች እንደዚሁም የተለያዩ አካላቶችንና ሽብርተኞችን በማደራጀት የኢትዮጵያን ሰላምና ለመረጋጋት ለማምጣት ኢትዮጵያን ለማውደም የተለያዩ እንቅስቃሴ ሰራች፣ ያህል ተሳካላትም። ኢትዮጵያ በጀግንነትና በብርቱ ልጆቿ ውጤት ታላቁ ኢትዮጵያ ህዳሴ ግድብን ገንብታ አጠናቀቀች። እነዚህ ሁሉ ስራዎች ሲጠናቀቁ የኢትዮጵያ ትልቁና ወሳኝ ጥያቄ የሆነው የባህር በር ጥያቄ እያነሳን እንገኛለን። የባህር በር አጀንዳ ከሆነ በኋላ ደግሞ ግብጽ የኢትዮጵያን የባህር በር ፍላጎት ላለማሳካት ኢትዮጵያ ወደ ቀይ ባህር እንዳትጠጋ የተለያዩ እንቅስቃሴዎችን እያደረገች ትገኛለች። ከዚህም ጋር ተያይዘው እንግዲህ በተለይ የባህር በር ያላቸው ወይንም ደግሞ የቀይ ባህር ላይ ትልቅ ቦታ ያላቸው ሀገራቶች ግብጽ እየጠራች በሰፊው ስታወያይ ነበረ። ከዚህም እንግዲህ ከሰሞኑ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህር ብሎም ደግሞ የአሰብ ጉዳይ መመለስ አለበት የሚለውን ጥያቄ አነሱ። ጠቅላይ ሚኒስተሩ እንዳሉት ከሆነ አሰብን ያጣንበት መንገድ ተገቢ አይደለም። አሰብ ላይ የፈረመ አንድም የምክር ቤት አባል የለም። አሰብን ላይ በሽግግር መንግስትም ውሳኔ ሲሰጥ እኛም ነበርን፣ እዚህ ውሳኔ ላይ አልተሳተፍንም። ነገር ግን አሰብ እንዴት እንደተወሰደ አናቅም የሚለውን ጥያቄያቸውን ሲያነሱ ይሄ የሚሆነው እንግዲህ ሁልጊዜም ኢትዮጵያ እንዳትለማና እንዳታድግ በተለይ ደግሞ የቀይ ባህር ፍላጎቷ እንዳይሳካ ከምትፈልገው ግብጽ ጋር ሴራን ሊጠነስሱ ወደ ካይሮ ኢሳያስ አፈወርቂ አቅንተው ነበረ። እነዚህንም ሴራቸውን በተለያዩ ጊዜያቶች ተመለከትም። በዚህም ጋር ተያይዞ እንግዲህ ከሰሞኑ ኢሳያስ አፈወርቂ በካይሮ በነበሩበት ቆይታ ማግስት እንግዲህ የግብፁ የውጭ ጉዳይ ሚኒስትር የሆኑት በድር አብደላቲ ከአልአረቢ ጋር ሰፋ ያለ ቆይታ አድርገው ነበረ። በቆይታቸውም የቀይ ባህር አስተዳደር አጎራባች ሀገሮት፣ የማይመለከታቸው ጉዳይ ላይ መሳተፍ የለባቸውም፣ ከዚህም ውስጥ ኢትዮጵያ አንዷ ነች ብለዋል። በተለይ ደግሞ ኢትዮጵያ የቀይ ባህር አባል ስላልሆነች በቀይ ባህር ጉዳይ ላይ ተሳትፎ ማድረግ አትችልም ሲሉ የግብፁ የውጭ ጉዳይ ሚኒስትር በድር አብደላቲን ይህንም ብለዋል። ይሄም የሆነው እንግዲህ የኢሳያስ አፈወርቂ መንግስት በካይሮ ጉብኝት እያደረገ በነበረበት ወቅት ነው። አሁንም ግብፅ ለቀጠናው ሰላምና መረጋጋት ትልቅ አስተዋጽኦ እያደረግኩ ነው፣ እንደዚሁም ደግሞ በቀጠናው ላይ ያሉ ችግሮችን ለመፍታት የተለያዩ ስራዎችን እየሰራው ነው ብትልም፣ ነገር ግን ነገሩ በተገላባጭ ነውና ግብፅ ይህንን ስራ ስትሰራ ሳይሆን ሌሎች ሸፍጦችንና ሴራዎችን ስታሴር ነው የምንመለከተው። አሁን ላይ ደግሞ የግብፅ የውጭ ጉዳይ ሚኒስተር በድር አብደላቲን እንግዲህ ከሳውዝ አፍሪካ ኒውስ ትዌንቲ ፎር ጋር ሰፋ ያለ ቆይታ ያደርገው ነበረ። በዚህም ቃለ ምልልሳቸው ላይ እንዳሉት ከሆነ ግብጽ በአፍሪካ ቀንድ ወታደራዊና ዲፕሎማሲያዊ እንቅስቃሴዎችን እያደረገች ትገኛለች። ይህንንም እንቅስቃሴዋን አጠናክራ ትቀጥላለች ብለዋል። በተለይ ደግሞ በሁለቱ ጉዳዮች ላይ፣ በቀይ ባህርና በአባይ ጉዳይ ላይ ሰፋ ያለ ሁኔታዎችን ታደርጋለች ብለዋል። እንደሚታወቀው ቀይ ባህር ላይ ኢትዮጵያ ትልቅ ፍላጎት እንዳላት እናውቃለን። ይህንንም ፍላጎታችንን ለማሳካት የተለያዩ እንቅስቃሴዎችን እያደረግን ባለንበት በዚህ ወቅት የግብጹ የውጭ ጉዳይ ሚኒስተር በድል አብደላቲን በአንድ ሳምንት ለሁለተኛ ተከታታይ ጊዜ እንግዲህ በቀይ ባህር ጉዳይ ላይ በተለያዩ አፍሪካ አቀፍ ሚዲያዎች ላይ ዘገባዎችንና ትንታኔዎችን እየሰጡ ይገኛሉ። ይሄ ማለት ኢትዮጵያ ወደ ቀይ ባህር እንዳትጠጋ ግብጽ ትፈልጋለች ማለት ነው። ከዚህ ጋር እያይዘው እንግዲህ በተለይ ደግሞ ባለፉት ሁለት ዓመታት ግብጽ በከፍተኛ ትኩረት በቀጠናው ላይ እየሰራች ነው። የቀጠናውን ሰላምና ለመረጋጋት ለማምጣት የተለያዩ እንቅስቃሴዎችን እያደረገች ትገኛለች ብለዋል። ነገር ግን ግብጽ አሁን ላይ ሱዳን ላለችበት ትልቅ ቀውስ እጁ አለበት። ሶማሊያ ውስጥ ላሉ የአልሸባብ አባላቶች እንግዲህ እነሱን ለማጥቃት የተለያዩ ስራዎችን እየሰራው ነው ትበል እንጂ ግብጽ ነገሩ በዚህ ጀርባ ነውና። እነዚህ አይነት ግጭቶች ውስጥ ተሳትፎ እንደምታደርግ በተለያዩ ጊዜያቶች ይገለጻሉ። የቀጠናው ችግር ዋነኛ ምክንያት ግብጽ ሆና ሳለ እንዴት ለቀጠናው ሰላምና መረጋጋት መፍትሄ የማመጣው እኔ እኔ ትላለች። ይህንንም የምትለው እንግዲህ የኢትዮጵያ ጥያቄ እውን እንዳይሆን ስለፈለገች ነው። ምክንያቱም የኢትዮጵያ የቀይ ባህር ጥያቄን ላለማሟላት ግብጽ የተለያዩ እንቅስቃሴዎችን ታደርጋለች። ምክንያቱም ኢትዮጵያ ቀይ ባህርን አገኘች ማለት አሁን ባላት ኢኮኖሚ ላይ ኢኮኖሚዋ ያድጋል። ይሄም በአፍሪካነት አሁን ያላት ተሰሚነት ላይ ትልቅ አስተዋጽኦ ይጨምረዋል። የኢትዮጵያ እድገት የግብጽ የራስ ምታት ነው። ምክንያቱም ኢትዮጵያ አደገች ማለት ግብጽ ኢትዮጵያ እንድታድግ ስለማትፈልግ የተለያዩ ስራዎችን መስራቷን ትቀጥላለች። ከዚህም ጋር እያይዘን እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ሲጠናቀቅ የግብጽ መንግስት በምን ያህል ደረጃ እንዳኮረፈና የነበረበትንም ኩርፊያ ወደ ሌሎች ችግሮች ሲያደርስ ነበረ። እነዚህን ሂደቶች ደግሞ ግብጽ ኢትዮጵያን ለማደናቀፍ ከምታደርጋቸው ዋነኛ ምክንያቶች ናቸው። ምክንያቱም የግብፅ ህዝብም ሆነ የግብፅ ፖለቲከኞች የኢትዮጵያ ማደግና መልማት ከአባይ ጋር ከተያያዘ አሁን ላይ ያለው የአልሲሲ መንግስት እጣፋንታው የመውረድና የመፈናቀል ሊሆንበት ይችላል። ይህንንም ለማድበሰበስ እንግዲህ በአፍሪካ ቀንድ ብሎም በኢትዮጵያ፣ በኤርትራ፣ በሱማሌና በአጎራባች ሀገራቶች ላይ ግጭት መፍጠር አጀንዳ ማስቀየር የአልሲሲ ሀሳብ ስለሆነ አሁንም አልሲሲ የአፍሪካ ቀንድን ሰላም ማምጣት ሳይሆን የሰላም እጦት ዋነኛ ተጠያቂ ናቸው። ግብፅ እንደምትለው ከሆነ በአፍሪካ ቀንድ ግጭት ፈጣሪ የሆኑ አንዳንድ አካላቶች ላይ እርምጃ እየወሰድኩ ነው ይላል የግብፁ የውጭ ጉዳይ ሚኒስተር በድል አብደላቲ። ከዚህም ውስጥ እንግዲህ እንደ ምሳሌነት የጠቀሱት በሶማሊያ ያለው የአሚሶን የሰላም አስከባሪ የግብፅ ወታደር ነው። እውነቱን እንመልከተው ካለን በሶማሊያ ሰላም አስከባሪ ኃይል ውስጥ ከፍተኛ መስዋዕትነት የከፈለው የማን ወታደር ነው? ሶማሌ ዛሬ ላለችው ሰላምና ደህንነት፣ አሁን ላይ ላላት ትንሽ መረጋጋት እንኳን መስዋዕትነት የከፈለው የኢትዮጵያ መከላከያ ሰራዊት ነው። ይሄ ሆኖ እያለ ግብፅ ይሄንን ስለምታቅ፣ በተለይ ደግሞ በቀጠናው ሰላምና መረጋጋት ለማምጣት ኢትዮጵያ እየሄደችበት ያለውን እንቅስቃሴ ለማደናቀፍ ስትል እነዚህ አይነት ስራዎችን እየሰራው ነው ማለቷ ይገለጻል። በተለይ ደግሞ ለግጭቱ ትልቅና ወሳኝነት ጥያቄ የግብፅ ጥያቄ ማንሳት እንችላለን። ግብፅ ወደ ሶማሊያ ሰላም አስከባሪ ስትልክ እሷ የፈለገችው በኢትዮጵያና በሶማሌ ድንበር አካባቢ ላይ መቀመጥ ነው። ይሄ ማለት በአንድም በሌላም መልኩ የኢትዮጵያን ድንበር መቆጣጠር ትፈልጋለች። ይህንንም ደግሞ ከሶማሌ መንግስት ጋር በአሴሩ ሴራ የግብፅ ሰራዊት በኢትዮጵያ ድንበር ላይ ለመቀመጥ የተለያዩ እንቅስቃሴዎችን እያደረገ ይገኛል። ነገር ግን አሁን ላይ ያለውን የሶማሌ ሰላም አስከባሪ በተለይ ደግሞ በባለፈው ስሙ አሚሶም፣ በአሁኑ ስሙ ደግሞ አውሶን ሰላም አስከባሪ ኃይል ላይ የኢትዮጵያ መከላከያ ሰራዊት ምን ያህል መስዋዕትነት ከፍሏል? አልሸባብ የኢትዮጵያ መከላከያ ሰራዊትን እንጂ የሶማሌ ሰራዊትን ፈርቶ አያቅም፣ ሸሽቶ አያቅም። ይሄ ደግሞ ለቀጠናው ሰላምና መረጋጋት ትልቅ አስተዋፅኦ ያላት ኢትዮጵያ ሆነ ሳለ ሶማሊያን እንደ ጥቅምነትና እንደ መጠቀሚያነት የምትጠቀመው ግብፅ አሁንም በሶማሌ ሰላም አስከባሪ ውስጥ እየሰራ እንገኛለን ሲሉ በድር አብደላቲን ይገልጻሉ። ይሄም የግብፅ ሴራን የሚያጋልጥ አንደኛ ምሳሌ ነው። ሌላው ግብፅ በተለይ ደግሞ በቅርብ ጊዜያቶች የጀመረችው የቀጠናው ላይ ትልቅ ውዝግብ አለ። በቀጠናው የኃይል አማራጮችን ለማስፋፋትና የኃይል መሰረተ ልማቶችን ለመዘርጋት፣ እንደዚሁም በአፍሪካ ቀንድ ያለ የኃይል እጦትን ችግሮች ለመፍታት የተለያዩ ስራዎችን እየሰራች ትገኛለች። እንደ ምሳሌ ማንሳት የምንችለው ከቅርብ ጊዜ በተለይ ደግሞ ከጅቡቲ መንግስት ጋር የሶላር ሲስተም እንደዚሁም ደግሞ ከሌሎች አጎራባች አገራቶች ማለትም ለኬንያ፣ ለሶማሊያ እንደዚሁም ለኤርትራ የተለያዩ የኃይል አማራጮችን ለመስራትና ለመዘርጋት እንቅስቃሴ እያደረገች ይገኛል። ይሄ ማለት ኢትዮጵያ ታላቁ ኢትዮጵያ ሕዳሴ ግድብ ስትገነባ ኤሌክትሪኳን ብቻዋን ልትጠቀመው አይደለም ለጎረቤቶቻችን ሸጠን ጎረቤቶቻችን ከእኛም እንዲጠቀሙና በጋራ እንድናድግ ነው። ይህን የማትፈልገው ግብጽ በተለይ ደግሞ ኢትዮጵያ ኤሌክትሪክ እንደምትሸጥላቸው እንደ ኬንያና ጅቡቲ ያሉ ሀገራቶችን እኔ የሶላር ሲስተም ዘረጋላችኋለሁ፣ የተለያየ የራሳችሁን የኃይል አማራጭ መጠቀም ትችላላችሁ እያለች በአፍሪካ ቀንድ ሴራን እየጠነሰሰች ትገኛለች። ይህም የግብጽ ሴራን የሚያሳይበት ትልቁና ዋነኛው ማሳያ ነው። ምክንያቱም የአፍሪካ ቀንድ ሰላምና መረጋጋትን ለማምጣት አስፈላጊና ወሳኝ ሀገሯ ኢትዮጵያ ነች። ይሄን ግን ማታምነው ግብጽ አሁንም የቀጠናውን ሰላምና መረጋጋት ለማምጣት ዛሬ አይደለም የጀመርኩት በባለፉት ጊዜያቶችም ሰፊ የዲፕሎማሲ እንቅስቃሴ ሳደርግ ነበረ። በተለይ ደግሞ በቅርብ ጊዜያቶች፣ ባለፉት ሁለት ዓመታት እና ከዛ ወዲህ ባለው ሂደት ውስጥ በአፍሪካ ቀንድ በዲፕሎማሲያዊና በሚሊታሪ ዘርፍ በርካታ ስራዎችን እየሰራ ነው ሲሉ የግብጽ የውጭ ጉዳይ ሚኒስትር በደዳ አብደ ላቲን ይገልጻሉ። ነገሩ ግን እንደዛ አይደለም። በተለይ ደግሞ ግብጽና ኤርትራ የሚሰሩትን ሴራ በግልጽ መመልከት እንችላለን። አሁን ላይ የኢትዮጵያ ወሳኝና ዋና ጥያቄ ቀይ ባህር ነው። ቀይ ባህር ላይ ደግሞ የባህር በር ኢትዮጵያ ኖራት ማለት የኢትዮጵያ እድገትና የኢትዮጵያ መልማት ይመጣል። የኢትዮጵያ መልማትና ማደግ የማይፈልጉ ሀገራት ሁለቱ ሀገራቶች ናቸው። ኤርትራ ኢሳያስ አፈወርቂ እንደሱ እንድታረጅ እና ኢትዮጵያም እንደ ኤርትራ ከስምናና ሁሌም የማታደግ ሀገር ሆና እንድትቀጥል ይፈልጋል። ይህንን ደግሞ ለማድረግ ኢትዮጵያን ማቆርቆዝና የኢትዮጵያን ችግሮች ማባባስ ይፈልጋል። አሁን ላይ የተለያዩ ኃይሎችን እያሰለጠነ ነው። የተለያዩ ወታደራዊ እንቅስቃሴዎችን እያደረገ ነው። ይህም ደግሞ የግብጽ ተላላኪ ኤርትራ በመሆኑ ነው። ኢሳያስ አፈወርቂ ሁሉ የኢትዮጵያ ትልልቅ ጥያቄዎችን በተለይ ደግሞ የአፍሪካ ቀንድን የመፍትሄ ሀሳቦችን ስታመጣ አኮርፎና ሸሽቶ የሚሄደው ወደ ካይሮ ነው። መሸሸጊያው አልሲሲ ነው። ሁሌም አልሲሲ ጋ ሄዶ ይማጸናል፣ ያለቃቅሳል። ይሄ የሆነው ደግሞ ኢትዮጵያ የቀጠናው ጂኦፖለቲካ ላይ ምን አይነት አቅም እንዳላት ስለሚያውቁና ስለሚፈሩ ነው። አሁንም የቀጠናው ሰላምና መረጋጋትን ለማምጣት ከፍተኛ እንቅስቃሴ የምታደርገው ኢትዮጵያ እነዚህን ስራዎች ከመስራት ወደ ኋላ አትልም። በተለይ ደግሞ የኢትዮጵያ የቀይ ባህር ጥያቄዎች በሚነሱ ጊዜያቶች ኢሳያስ ወደ ካይሮ ይሄዳል። ካይሮ ከተሄደ በኋላ እንደ ግብጽ የውጭ ጉዳይ ሚኒስትር በድር አብደላቲን የመሳሰሉ በርካታ መግለጫዎች ይወጣሉ። ከሰሞኑ እንኳን ኢሳያስ አፈወርቂ በካይሮ በነበራቸው ቆይታ የአልሲሲ መንግስት አይዞህ፣ እኔ ያለሁልህ፣ አበረታታለው፣ በወታደራዊ በኢኮኖሚያዊ በሌሎች ድጋፎችን አደርግልሃለሁ ይለዋል። ኢሳያስ ወታደራዊ ድጋፍ ይፈልጋል። ምክንያቱም የኢሳያስ ኢኮኖሚ የሚደገፈው በጦር መሳሪያ ንግድ ነው። ነገር ግን የኢሳያስን ኢኮኖሚ ማለትም የኤርትራን ኢኮኖሚ የሚደግፍ አንድም አይነት እንቅስቃሴ አንመለከትም። የኤርትራ ሕዝብ በኢሳያስ አፈወርቂ አገዛዝ በጣም ተማሯል። አሁን ላይ ከመሰላቸትም አልፎ ኑሮ በጣም በእጅጉ መሮት ሳለ ግብጽ ግን ለኤርትራ መስጠት የምትፈልገው መሳሪያ እንጂ ኢኮኖሚዋን የሚደግፍ የተለያዩ ነገሮች አይደሉ። ከዚህ ጋር በተያያዘ እንግዲህ ኢሳያስ አፈወርቂና አልሲሲ አሁንም በጋራ የሚሰሩት ኢትዮጵያንና ኢትዮጵያን ለማጥፋት ስለሚፈልጉ ብቻ ነው። ከሰሞኑ እንግዲህ የሆርን ባህረ ሰላጤ ግንኙነት ተመራማሪ ሆነው ኑር ያሲን ያቀረበው አንድ ትልቅ ጥናት አለ። በዚህም ጥናት ላይ እንግዲህ እንዳነሳው ከሆነ የቀይ ባህር መረጋጋት የኢትዮጵያ መቀመጫ በጠረጴዛው ላይ ትጠይቃለች ይላል። ኢትዮጵያ ቀይ ባህር ላይ መቀመጥ አለባት የሚለውም ማለት ነው። ይሄም እንግዲህ ሬድሲ ስቴቢሊቲ ድማንድ ኦፍ ኢትዮጵያ ሲቲን ኤት ቴብል ይላል። ይሄ ማለት እንግዲህ ኢትዮጵያ በቀይ ባህር ላይ መቀመጥ ካለባት የቀጠናው ሰላምና መረጋጋት ይመጣል። ለቀጠናው ሰላምና መረጋጋት ወሳኝና አስፈላጊ ሀገር ኢትዮጵያ ነች ይላል። በዚህም ጥናት ላይ እንግዲህ የቀረቡ በርካታ ትንታኔዎች አሉ። ኢትዮጵያ በቀይ ባህር ላይ አስተዳደር ውስጥ መካተቷ የጂኦፖለቲካ አሰላለፍን፣ እንደዚሁም ደግሞ የፍትሐዊነትን ጉዳይ እንደሆነ ይገልጻል። በተለይ ደግሞ ኢትዮጵያ በቀይ ባህር ላይ መሳተፏ እንደዚሁም ኢትዮጵያ በቀይ ባህር አስተዳደር ውስጥ መካተቷ የጂኦፖለቲካ አስፈላጊነትንና የፍትሐዊነት ጉዳይ እንዲሆን ያደርጋል፣ ይላል የቀይ ባህር መረጋጋትና የኢትዮጵያ የተሳትፎ መቀመጫነት ይህንንም በቀይ ባህር ላይ ኢትዮጵያ መገኘት አለባት ብሎ ይጠይቃል። ይህም ጥያቄ የሚመለሰው ኢትዮጵያ ወደ ቀጠናው ስትመለስ ነው ይላል። የቀጠናው መረጋጋት ሊረጋገጥ የሚችለው አካታች በሆነ የትብብር መድረክ እንደሆነ በመግለጽ የግብጽ አካሄድ ግን ክልሉን ለተጨማሪ አለመረጋጋት የሚዳርግ መሆኑን ይከራከራል። ትንታኔው እንደሚለው ከሆነ የግብጽ የቀይ ባህር ጂኦፖለቲካ ስትራቴጂካዊ እሳቤ ቀጣይነትና የቀይ ባህር ዳርቻ ባለባቸውና በሌለባቸው ሀገራ ነገራት በማለት በመከፋፈል ግብጽ በቀይ ባህር ላይ ወይንም ደግሞ በቀጠናው ላይ ሴራን እየጠነሰሰች ይገኛል ይላሉ። ተመራማሪው እንደሚለው ከሆነ ግብጽ ይህንን አካሄድ የምትጠቀመው ኢትዮጵያ ከታሪካዊና ሕልውኗ ጥቅሟ በመነጠቅ የቀይ ባህር አስተዳደር በባህሩ ዳርቻ ሀገራት ላይ ብቻ እንዲወሰን ለማድረግ ሲል ለዚህም ጉዳይ እንደ ምሳሌነት የሚጠቀሰው እንግዲህ እንደ ኢሮፓያኖች አቆጣጠር በሀያ ሀያ በረያድ የተደረገውን የቀይ ባህርና የኤደን ባህረ ሰላጤ አዋሳኝ የአረብ ሀገራትና የአፍሪካ ሀገራት ምክር ቤት ነው። በዚህ ምክር ቤት ላይ እንግዲህ ምስረታው ሲታወስ ወይንም ደግሞ የዚህ ምክር ቤት ስብሰባ ላይ ኢትዮጵያ፣ ኤርትራም ሆነ ግብጽ በዚህ ቦታ ላይ አልተገኙም። በዚህ ቦታ ላይ አለመገኘቷ ግብጽ በጣም አንገብግቧታል፣ በጣም ይቆጨታል። ምክንያቱም በቦታው ተገኝታ ቢሆን ዛሬ ድረስ የቀይ ባህርን ወሳኝና የኤደን ባህረ ሰላጤ አስተዳደር እኔ ብቻ ነው ትል ነበረ። ይህም የሚሆነው እንግዲህ ኢትዮጵያን ወደ ቀይ ባህር ላለማስጠጋት የአልሲሲ መንግስትና የኢሳያስ አፈወርቂ መንግስት በሚሰሩ ትልቅ ሴራ ነው። ይሄ ጥናታዊ ጽሁፍ እንደሚለው ከሆነ ቀይ ባህር ላይ ኢትዮጵያ መቀመጥ አለባት። ይሄም ደግሞ የቀጠናውን ሰላምና መረጋጋት፣ እንደዚሁም የቀጠናውን ጂኦፖለቲካ ማምጣት አለባት ይላል። እውነትም ነው። ኢትዮጵያ ትልቅ የሆነ የባህር ኃይል አላት፣ ነገር ግን ግብፅ የባህር ኃይሏን እንኳን ወደ ቀይ ባህርና ወደ ኤደን ባህረ ሰላጤ ስትልክ አንመለከትም። እንደዚሁም የኢሳያስ አፈወርቂ መንግስት ወታደር አለው፣ ነገር ግን ቀይ ባህር መጠበቅ የሚችል ወታደር የለውም። ለቀይ ባህር አስፈላጊ ሀገር ማነች ከተባለ ኢትዮጵያ ነችና፣ በተለያዩ ጊዜያቶች ለሚነሱ ጥያቄ ይሄ ፍቱን መልስ ይመስላል። ነገር ግን የኢሳያስ አፈወርቂ መንግስት ኢትዮጵያ በተለይ ደግሞ የቀይ ባህር ጉዳይ የባህር በር በተለይ ደግሞ የአሰብን የይገባኛል ጥያቄ ስታነሳ ሮጠው ወደ ካይሮ ነው የሚሄዱት። ከሰሞኑ በካይሮ እንግዲህ ጉዟቸው ላይ ከአንድ የግብፅ ሚዲያ ጋር ሰፋ ያለው ውይይት አድርገው ነበረ። በዚህም ውይይታቸው ላይ እንዳነሱት ከሆነ ቀይ ባህር ላይ መቀመጥ ያለባቸው የቀይ ባህር አባል ሀገራት ብቻ ናቸው ብለዋል። ከእነዚህም ውስጥ እንግዲህ ሲጠቅሱ ኢትዮጵያን አልጠቀሱም። ሶማሊያ፣ ጅቡቲ፣ ሱዳን እንደዚሁም ደግሞ ከአረብ ሀገራቶች ደግሞ የመንና ሳውዲ አረቢያን ጠርተዋል። ነገር ግን ቀይ ባህርን ስታስተዳድር የነበረች ሀገር ከቀይ ባህር በማይገባና ኢፍትሐዊ በሆነ መንገድ ከቀይ ባህር ተገፍተው የወጣችን ሀገር ኢትዮጵያን ሳያካትቱ ዛሬ ላይ ቀይ ባህር ላይ መቀመጥ ያለባቸው እነዚህ ሀገራቶች ናቸው ሲሉ ኢሳያስ አፈወርቂ ለግብጽ ሚዲያ ምላሽ ሰጥቷል። ይህም የሚሆነው እንግዲህ እዚህ ሚዲያ ላይ የአልሲሲን ተልእኮ ለማሳካት ሁሌም የሚሯሯጠው ኢሳያስ አፈወርቂ ኢትዮጵያን ከቀይ ባህር ገሸሽ ለማድረግ የአሰብን የይገባኛልነት ጥያቄ ውድቅ ለማድረግ ስለሚፈልግ ለአልሲሲ ተላላኪ የሆነው ኢሳያስ አፈወርቂ በግብፅ ሚዲያ ላይ ኢትዮጵያ በቀይ ባህር ዙሪያ ምንም አይነት መፍትሄ የላትም ሲል እንመለከታለን። አልሲሲም የሚፈልጉት ይህንን ነው። ግብፅም የምታሳካው ትልቅ እቅዱ ይሄ ነው። ኢትዮጵያ ታላቁ የኢትዮጵያ ሕዳሴን ግድብ በድል አጠናቃለች። ቀጣይም ቀይ ባህርን በድል እናጠናቀቃለን። ይሄ ማለት የኢትዮጵያ መልማት እንጂ የጎረቤቶቻችንን አለመረጋጋት እየፈጠርን አደለም። ጎረቤቶቻችን ላይ መሳሪያ እየሸነግድን አደለም። ጦርነት እየፈጠርን አደለም። ጎረቤቶቻችን በጋራ እንዲሰሩና በጋራ እንዲለሙ በምናደርገው እንቅስቃሴ ነውና አሁንም ቢሆን ግብጽ ኢትዮጵያ ላይ ጫና ለማምጣትና የኢትዮጵያን የመልማት ጥያቄዎች ውድቅ ለማድረግ የተለያዩ እንቅስቃሴዎች እያደረገች ቀጥላለች። ግብጽ ግን እስከ መቼ ይሄንን ስራ ትቀጥላለች? የሚለው አሳሳቢ ነው። ምክንያቱም ኢትዮጵያ ግብጽን ሰምታ የምትቆም አገር አደለችም። የመልማትና የማደግ ጥያቄያችንን እንደዚሁም መሰረታዊ ፍላጎቶቻችንን የመጠየቅ መብት እስካለን ድረስ እንጠይቃለን። የአሰብም ጉዳይ በህግ ሂደት የምንጠይቅ ነው የሚሆነው። በቀጣይ ጊዜያቶች ደግሞ በዚህ ጉዳይ ላይ ምን አይነት መረጃዎች ይኖራሉ የሚለውን ሲደርሰኝ ወደ እናንተም ማደርሳችሁ ነው የሚሆነው። ለዛሬ የነበረኝ ፕሮግራም ይህን ይመስል ነበረ። ከፕሮግራሜ ጋር አብራችን ስለቆያችሁ ከልብ እያመሰገንኩ ፕሮግራሙን ወደ እናንተ ሳደርስ የቆየሁት እኔ ወርዳሉ ስለማለኝ እናንተም የዩቱብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዙ በቀጣይ ቀን በሌላ ፕሮግራም እስከምንመለስ ቸር ቆዩ።